ልቤ እርሳት ይለኛል እርግፍ አድርጌ አንቺን ለመርሳት እኔ አልቻልኩኝም ብሎ እንግዲህ አብርሃም ዛሬ ግጥም በግጥም አድርጎ ቪዲዮ ለቋል እሱም የት ነው ኢንስትግራም ላይ ሰላም አሌይኩም ወረመቱላ ወበረካቱህ የተከበራችሁ የቀለም ቤተሰቦች እንዴት ናችሁ ደህና ናችሁ ከኔ ጋር ሆና ሰላም ነው ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ አብርሃም እንግዲህ እኔ ልቤን ለራሳሽ አልቻልኩም ልቤን አልቻለም የኔ ውድ ሚስት የኔ ንግስት እያለ እንግዲህ ቀብረር እያደረጋት ነው የት ነው ካላችሁ ኢንስታግራሙ ላይ ሄዳችሁ ማየት ትችላላችሁ። አብርሃም ሚስት በቅፍ ውስጥ ሆና እንዴት ትረሳታለህ? እንዴት ትረሳታለህ? ሚስት አጠገቡ ሆና በእጅዋ እየበላህ አንተ እያጎረስካት እሷ እያጎረሰች እንዴት ትረሳታለህ? አባቴ እንዴት ነው ልርሳትስ ብትል? በምን ልብህ በምን አንጀትህ ነው ምትረሳት? በምን አንጀት የምሬ ነው ምልህ። እንዴት ብለህ ሩታስ ቢሆን እንዴት ጨክና ከሌላ ሰው ጋር የምትሄድ ያለብህ ይመስልሃል። ለማንኛውም ይመቻቸው ይመቻቸው ስላችሁ ግን የትላንትና በተሰራው ቪዲዮም ደግሞ ሌላ ሌላ ነገር በሚመጣው ይመቻቸው እያልኳቸው አይደለም። እሱ ጋር ግን ጠንቀቅ እንድትሉ ና ቆጠብ እንድትሉ እንፈልጋለን እኛ በበኩላችን። እሺ እሱ እሱ ነገር እኛ አልተመቸንም። ስለዚህ እንድታቆሙ ነው የምንፈልገው። ይሄ ቦታ ነገር ግን እንግዲህ ለረሳት አልቻልኩም ብለዋል። በብዛት ደግሞ ያውሩታን ተዋት፣ እንደዚህ በላት፣ እንደዚህ የምትሉ ልጆች አላችሁ። ረበለው ረበለው ረተው ረተው ቢያንስ እኮ አብርሃም በሚፖስ የሚያስደስተው ነገር የምሬ ነው ምላችሁ፣ መማር አለባችሁ እንዴ አብረ፣ እኛ እዚጋ ተዋት ስዳት እንደዚህ አደርጋት ትላላችሁ። እሱ ግን በየጊዜው እያመጣ እየፖስተው ያለው ነገር እኔ ሲመስለኝ እኛን ነው እያቀመሰን ያለው ይሄ ልጅ ማለት ነው። ጋይስ የምሬ ነው ምላችሁ። እና ተዋት ምን ታደረግልሃለች ምናምን ሲባል እሱ ይመስለኛል በብልቃጥ አድርጎ መድኃኒት እየረጨብን ነው በጭሮ ማለት ነው እንዲ እንኳን ልረሳት እኔ ያረሳትም እንኳን ልተዋት እኔ አረሳት ልቤ ራሱ አይችልም ልቤ ራሱ አይጨክንባትም እያለን ነው በተዘዋዋሪ እና አልነቃም ብላችኋል። መንቀድ ከፈለጋችሁ ንቆ ውድ ቤተሰብ በእርግጥ በትላንት ነው ቪዲዮ። ሁሉም ተናደዋል፣ ሁሉም እንትን ተናደዋል ስላቸው በቃ መሆን የሌለበትን ነገር ስለሆነ ሩታዬ ቀብራራ እንድትሰደብ ስለማንፈልግ አብርሃምም የሚሆን ሩታም እንዲሰሩ አንፈልግም። የትኛውም ሰው አይፈልግም። ስለዚህ አሁንም ዛሬ የሚሆን ነገም እኛ አንፈልግም ብለናል። ዛሬ ደግሞ የምግቡ ግብዣ ይኖራል ትላላችሁ እና አብርሃምም መኖር አለበት እዚህ ጋር የምር ሲበላ ማለት ነው። እኔ ደርሼባቸው ነው ሲበሉ ከፈለገ ይበልኛ። እኛ አያገባንም። እና እኔ ሲበሉ ደርሼ ሽ ይሄው ከነሱ ጋር ቁጭ ብዬ በላው። ግን አንቺ እንዴት ቪዲዮ ልትሰሪ ቻልሽ? እንዴት ጨከንሽብኝ ሩታዬ? ማለት ይችላል እንጂ ማለት ነው ከልጁ ጋር ብቻ ልጁ ከልጁ ጋር ብቻ ሰርታ ወይም ደግሞ ተጎራርሰው ምናምን እንዲመጠው ግን አንፈልግም። ሲጀመር አይደረግም እንደዛ ሩታዬ እን ሩታዬ፣ አደራሽን አታደርገውም የምሬ ነው ምላችሁ እና ግን እኮ አብረው ነው የበሉት ጋይስ አሁን እዛም ሊጎራረሱበት ይችላሉ። አብረው ብቻቸውም ሊሆኑ ይችላሉ እዛ ጋ ማለት ነው። ለቪዲዮ ብቻቸው ነው የሚሆኑት። ይሄ የታወቀ ነው። ይሄ ደግሞ የታወቀ ነው። ማንም እሺ ሆድ አይችልም። እና በእሱ ራሱ ወይ አሁን የሆነ ነገር ብላችሁ ልትሳደቡ ትችላላችሁ። የምሬ ነው የምላችሁ ወንጀል አትግቡ፣ የምር ኃጢያት ውስጥ አትግቡ። እነሱ አይለያዩም፣ አይጣሉም፣ እንትን አይሉም እናንተ ሞኞች። እሱ ስራው ውሎ ሲገባ ራሱ የሚላትን ነገረን። እንደም ይስጥር እነግራችኋለሁ። ከፈለጋችሁ አንቺ ታውቂያለሽ። አሽቃባጭ ትሉኛላችሁ፣ እኔ አሽቃባጭ አይደለሁም። እውነቱ ነው እና ይሄ ነው የምላችሁ ቤተሰብ። ስለዚህ ማታ እንጠብቅሻለን ሩታዬ ስድቦች አይ፣ የእኔ እናት ስድቦች። አይ ሁለት አመት ሙሉ እችለሻል፣ መስሎም አይታይሽም። ለአንቺ ግን ይሄ ነገር ስላልተመቸን እኛ ራሱን ያበሳጭቶናል ማለት ነው። ያው አብርሃም ምዛጋ መጣና እንግዲህ ለረሳህ ልቤ እርሳት ይለኛል፣ እኔ ግን መርሳት አልቻልኩም አለ ማለት ነው። እንዴ ጋይዝ። አንድ ሰው በመካከላችሁ ወይም ደግሞ በቅፋችሁ ውስጥ ወይም ደግሞ ከእናንተ ጋር የሚውል የሚያድር፣ የሚበላ፣ የሚጠጣ፣ የሚወጣ፣ የሚገባ ሰው ይናፍቃል እንዴ? ይናፍቃል ወይ? የምሬ ነው ብላችሁ ይናፍቃችኋል እንዴ? ከእናንተ ጋር እየዋለት ከእናንተ ጋር እያደረ በስራ ብቻ ነው የሚለያዩት፣ ስራ ሲወጣ ብቻ ማለት ና። እንዴት ናፈቀች! ለነገሩ በጉያ አንዳንድ ሰው በጣም የሚፋቀር ሰውና የሚዋደድ ሰው እኮ በውስጣቸው ራሱ ሆኖ ይናፍቃል ይላሉ። ይላሉ እኔ የለውበትም እና ይናፍቃል፣ ፍቅሩን ይቀሰቅሳል ምናምን ይላሉ ማለት ነው። ሲሉ ነው የሰማኝ ቤተሰብ ሲሉ የሰማ ወጥቶ አሰማ ይባላል። እናንተም ደረድኛላችሁ፣ እናንተም ታቁታላችሁ ብዬ አስባለሁ። እኔ ብቻ አይደለውም ማውቀውና ማታ እንጠብቃችኋለን። የትኛውም ሰው በእርግጥ ከሰው ጋር ቪዲዮ ይሰራል፣ የትኛውም ሴት ከሌላ ወንድ ጋር ትሰራለች፣ የትኛውም ወንድ ከሌላ ሴት ጋር ይሰራል፣ የታወቀ ነው። ግን ለእናንተ ብለን ነው የምሬ ነው ምላችሁ። እኛ ለእናንተ ብለን ነው እንጂ ለሌላ ነገር አይደለም። እኛ በእናንተ እናንተ ሰርታቸው እንድትለወጡ እንፈልጋለን። ግን ይሄ ነገር ሰማ እንፈልግ ነው። ለማንኛውም ማታ እንጠብቃችሁና መንጎድ እንደሚመጣብን እናቃል፣ እናያለን። ወይም ደግሞ እኮ ጋይስ አብርሃም ወይ ለነገሩ ቢታረቁ ኖሮ ማለት ታረቅን ብለው ሊመጡ ቢሆን ኖሮ ማለት ነው አብርሃም እዛ ጋ አይፖስትም ነበረ፣ ዛሬ አይፖስትም ነበረ። መቼም ቢታረቁ ኖሮ በቃ አልታረቁም። ስለዚህ ዛሬ ፓርትቱ ከለቀቀችልን፣ ሮታ ነጌ ደግሞ አብርሃም ይለቅልናል። ምን ብለህ ነው የምትለቅልናት አብርሃም? ነጌ ምንድን ነው የምታመጣብን? ሌላ ነገር ሴት እንዳታመጣ ድራን እና ግን እኮ ክብሩ ወላይ ክብር በጣም ክብር ዝቅ ያደርግ የሚያደርግ ስራ ነው። ስለዚህ አትስሩ፣ አንፈልግም። ሲቀጥል ደግሞ ያው ብዙ ሰው እኮ ስራ አልመሰለውም። ሩታ ትላንትና የሰራችው ነገር ብዙ ሰው ስራ አልመሰለውም በጭራሽ። እየመሰለው ያለው ምንድን ነው፣ ሩታ ከሌላ ወንድ ጋ የሄደች ከሌላ ወንድ ጋ ምናምን የሆነ አሻሼ እንዳለች አይነት የሆነ ረላሽ እንዴ በሰነጠለ ጊዜ ድድብና ምንድን ነው ንቁ እንጂ። የምር ንቁ ንቅ ትበሉ። በነገራችን ላይ የኛ ልጆች አይደለም መሰለኝ እየተሳደቡ የነበሩት ትላንትና። የሩታ ዩቱብ ቻናል አለፈለት እኮ ወጥ አለፈለት። የምሬ ነው ምላችሁ እነሱ መጡና የማይፈለገውም የሚፈለገውም ጠቅለል ብሎ መጣና አየላት ማለት ነው። ላይክ አላደረጋችሁም፣ ላይክ በታደርጉም እኮ ዋናው እይታው ነው ገባችሁ? ምንም የሚጠቅማት ነገር የለም ስለዚህ መታችሁ። ትላንትና ትላንትና ቀን የታለች? ቼክ የማታደርጓት ቻናል ዋደክሟል እናስነሳላት የማትሉ ሰዎች ጥቅልል ብላችሁ መታችሁ። ወንጀል አትግቡ ብያችዋለሁ። እኔ እነሱ ይተዋወቃሉ። በእርግጥ ግን ለየትኛውም ሰው የምትወዱት ስለው ከሆነ የምታከብሮች ከሆነ አይ እንደዚ አይደለም ተብሎ ነው የሚመከረው። እሺ አዎ እንደዛ ተብሎ ነው የሚመከረው። ለማንኛውም ውድ ቤተሰብ ማታ እንጠብቃታለን። ሩታዬ ምን እንደምታመጣብን ፓርቲቱ መቼም ያው ምግቡ ላይ እኮ አብረሃም እኮ ቢኖርም ቢበላ ራሱ ማለት ነው። እዚ ጋር እኮ አይመጣላችሁም። ቪዲዮ ላይ ታውቃላችሁ አይደል? ይሄ ብቻ አብረው በልተው ተብሎ ነበረ። እየታሉ ትላላችሁ እናንተ ነፍሳችሁ እኮ አይመረው ፓርት ፓርት አለው። መጀመሪያ ምግብ ይጀመራል፣ ይጀመር የለም። ከዛ በኋላ መሀል አካባቢ ካሜራው ይቆማል። ከዛ ካሜራ ቀስ ተደርጎ ነው ከት የሚደረገው። ከዛ ይበላል አንድ ላይ። ከዛ በኋላ በቃ እየተበላ እየተበላ እየተበላ መጨረሻ አካባቢም ደግሞ ፎቶ ፎቶ ቪዲዮ ይከፈታል ማለት ነው። ይሄ ነው ማለት ነው። የወንድና ሩታዬ ይሄ ደሞ ይሄን አክለ ራሷ ያሳተች ሴት አይደለችም። የምር እናንተ ስታስቡት ሴት ልጅ እርጉዝ ሆና ከሌላ ወንድ ጋር ፍቅር፣ ከሌላ ወንድ ጋር ትዳር፣ ከሌላ ወንድ ጋር አሻሼ እምትል እምትመኝ ሴት አለች የለችም? እና ይሄ የእናንተ ስተት ነው። ለማንኛውም በርግጥ እነሱም ስላመጡብን ነው እኛም እልል ብለን እውነት መስሎን የተቀበልነው። እስከዛ ድረስ እሺ ስሩ ምናምን ብለን ነበር። አሁን ግን ቆርጠን ተነስተናባችኋል ወደ ለራሳች ተመለሱ። ሰርግ እየጠበቅን ጭራሽ ሌላ ጉድ ያምጡብን። ነውራ አይደል እንዴ? የምሬ ነው ብላቸው። እኛ ሰርግ እየጠበቅን አቤት፣ የእናንተስ ከፋ። ለማንኛውም ሰላሙ ነው።